ሰላም ጤና ይስጥልን ውድ የላፍቶ ኦንላይን ቲቪ ተመልካቾች፣ ይህ የላፍቶ እንግዳ ፕሮግራማችን ነው። በዛሬው ዕለት በላፍቶ እንግዳ ፕሮግራማችን መቶ አለቃ ቦጋለ አለሙን ይዘንላቸው ቀርበናል። መቶ አለቃ ቦጋለ አለሙ በንፋስ ስልክ ላፍቶ ክፍለ ከተማ የደንብ ማስከበር ጽሕፈት ቤት ኃላፊ ናቸው። መቶ አለቃ በጣም እኔም የንፋስ ስልክ ላፍቶ ክፍለከተማ ከተማ ኮሚኒኬሽን እንግዳ አድርጎ ስለጋበዘኝ በጣም ከልብ አመሰግናለሁ። በጣም አመሰግናለሁ። የዛሬ ርዕሰ ጉዳያችን የሚሆነው በቅርብ ጊዜ ወጥቶ ስራ ላይ የወጡ ሁለት ደንቦች ላይ ነው የሚሆነው። ግን ከዛ በፊት ለመንደርደሪያ እንዲሆነን እስቲ ደንብ ባለስልጣን በከተማ ደረጃ በክፍለ ከተማ ደግሞ ደንብ በማስከበር ጽህፈት ቤት አጠቃላይ ተልዕኮው ምንድን ነው? ዋና ዋና ስራዎችን ጠቃቅሰን ብንጀምር። ይሄ ተቋም ብዙ ተግባራት ያከናውናል። ከሚያከናውናቸው ተግባራት ዘጠኝ የደንብ ጥሰት ላይ ትኩረት አድርጎ ይሰራል፣ በዋናነቱ ማለት ነው። ዘጠኙ የደንብ ጥሰት ብለን እናንሳ። እንደ ላፍቶ አሁን እየሰራንበት ያለን የመሬት ወረራ ነው አንዱ፣ የመከላከል የመቆጣጠር ነው አምና ከነበረ ካቻምና ከነበረ ዘንድሮ ስንወስዶ የመሬት ወረራን ዜሮ የማድረግ ስራዎችን አድርገናል። አንዱ ከደንብ ጥሰት ማለት ነው። ይሄ ዜሮ የሆነበት ምክንያት ምንድን ነው? አንደኛ በሰፊ መሬት አለ። ከዚህ በፊት ደላሎች፣ የተለያዩ ነገሮች አሉ። አሁን ግን ካሉት ከአስፈጻሚ አካላት ጋር በመነጋገር በተለይ በክፍለ ከተማ ላይ ያሉ ኮር አመራሮች እንዲሁም ሁሉ መላው የክፍለ ከተማችን አመራሮችና ታች ካሉት ከኦፊሰሮቻችን ከወረዳዎች ጋር በመቀናጀት የትኩረት ማዕከል በማድረግ የሚታዩ የደንብ ጽህተቶችን ለመቀነስ የግንዛቤ ስራዎችን በሰፊ ሰርተናል። እርምጃ መውሰድ ጀምረናል። ሌላው ሕገወጥ ግንባታ ነው የነበረ። እንደምታውቀው አርሶ አደር ይበዛል እዚህ አካባቢ። አርሶ አደር ከዚህም በፊት ሲገፋ ነው የነበረ። መብት ፈጠራ በአግባቡ ግንባታ ሳይዝ ዝም ብሎ ወጥቶ የሚሰራበት ሁኔታዎች ነበሩ ማለት ነው። አሁን ላይ ግን እውቅና ባለው ፍቃድ ሳይኖረው ማንም ሰው መስራት እንደማይችል ግንዛቤ ሰጥተናል። ይሄም በብዛት የቀነሰበት ሁኔታና ጠንካራ ስራዎችን የሰራንበት ሁኔታ ይታያሉ። ቀጥለን ህገ ወጥ የእንስሳ ዝውውርና እርድ ነው እንደምታውቀው ቄራ እኛ ጋር ነው የሚገናኘው። ቄራ እዚህ ነው ያለ፣ ህገ ወጥ እርድ ይበዛል። ይሄን ግንዛቤ ሰጥተን ግን በርካታ እርምጃዎችን ወስደናል። በርካታ እርምጃዎችን ወስደን የመቅጣት ስራ፣ የመውረስ ስራ ይሄን ከሚመለከታቸው ከተቀናጁ አካላት ጋር በሰፊ እየሰራንበት ሁኔታ ነው። ለምን ከቄራ ጋርም በቅርብ አተረጋግረን እንሰራለን። ከመድኃኒት ቁጥጥር ጋር ይሄን ቼክ እናደርጋለን፣ እናግዛቸዋለን፣ ያግዙናል። በጋራ በመሆን እየሰራንበት ሁኔታ አለ ማለት ነው። ሌላው ህገወጥ ንግድ ነው። እንደምታውቀው ይሄ አደባባይ በፊት ላይ ስታየው በህገ ወጥ ንግድ የተከበበ ነው። ህጋዊ ነጋዴ ሳይኖር ፎጣ ይዞ ሌላ ይዞ እዚህ ነበር የምታየው። አሁን ስታየው አደባባያችን ነጻ ነው። አሊ ብራን ወደ ላፍቶ አትክልት ተራ አካባቢ ስትል ነጻ ነው። ይሄን የሰራንበት ግንዛቤ በመስጠት ኦፊሰራችንን ጠንካራ ስምሪት በመስጠት ከማዕከል ያለው ስምሪት ጠንካራ በመሆን ይሄን የማስቀረት ስራዎችን ሰርተናል ማለት ነው። ምናልባት እንደ ተግዳሮት እዚህ ጋር የሚገጥሙ ነገሮች ምንድን ነው? አትክልት ተራ አካባቢ ነው። ይሄ አትክልት ተራ ውስጥ ወደ ሙቭ የሚደረጉ ነገሮች አሉ። እዛ ጋር አልፎ አልፎ የምታዩ ችግሮች አሉ። እሱን ደግሞ ለመቅረፍ ከከተማ ንግድ ጋርም ከኛ ከባለስልጣን ጋርም እዚህ ካሉት ከንግድ ጽህፈት ቤት ጋርም ተቀናጅተን በጋራ እየሰራን ያለ ነው። ምናልባት ሌላ በጣም መጠቀስ ያለበትና አሁን ያስቀረ ነው፣ አዋኪ ድርጊት ነው። አዋኪ ድርጊት ህዝብም ያነሳል፣ እኛም እናነሳለን። ሺሻ ቤቶች አሉ። እነኚህ ሺሻ ቤቶችን ብዙ ኦፕሬሽን ሰርተን ያስቀረናቸው ነገሮች አሉ። ሌላም በከተማ ዳይሬክሽን ተጠንቶም እርምጃ የወሰድናቸው የታሸጉ በትምህርት ቤት ዙሪያ ላይ ከትምህርት ቤት ጋር ከጸጥታ ጋር ከፖሊስ ጋር በደንብ ተቀናይተን ስራዎችን ሰርተናል። እዛ ጋም የሰራናቸው ስራዎች በጣም ውጤታማ ናቸው። ምናልባት በትምህርት ቤት ክልል ዙሪያ ላይ አንድ ያልተፈታ እንደ ችግር የያዝነው አሁን ምላሽ ያገኛል በቅርቡ ብለን የምንይዘው ማሳጅ ቤቶች አሉ የህዝብ ሲያነሱ የነበሩት ይህ ማሳጅ ቤቶች ደግሞ በከተማ ደረጃ ለመያዝ የህግ ጉዳይ ይዘው ነው የተቀመጠ። እቺ አሁን በቅርቡ ውሳኔ ታገኛለች፣ በቅርቡ እናስነሳለን ማለት ነው። እሷን እንደ መልካም አስተዳደርም እንደ ቅሬታም ህዝቡም ሲያነሱ የነበሩ አዋኪ ድርጊት ናቸው። አብዛኛውን ግን በደንብ ያስተካከልንበት ሁኔታዎች አሉ። ከዛም አልፎ አሁን መደበኛ ስራችን ውስጥ ማለት ነው የመንገድ ደህንነት። የመንገድ ደህንነት የሚባለው ምንድን ነው? እነኚህ መንገድ ዘግቶ የሚቆሙ ተሽከርካሪዎች ለረጅም ጊዜ የሚቆሙ በተለይ ወረዳ 16 አካባቢ የመልካም አሰራር ችግር ነው የተቀመጡ ናቸው። እነኚህን በጋራ በመሆን ያስነሳንበት ሁኔታ አለ። በቅርብ ጊዜ ወዲህ ጠንከር ያሉ ሁለት ደንቦች ወጥተው ስራ ላይ ውለዋል። ይህን ደግሞ አስፈጻሚ ተቋም የእርሶ ተቋም ነውና መነጋገሪያም የሆኑ ደንቦች ናቸው። እሱም በደንብ እናነሳለን። መነጋገሪያ የሆነውንም ፓርት የህዝቡንም ጥያቄ ግን ምንድነው ይዘታቸው? እስቲ ሁለቱም ደንቦች ምንም፣ በተመለከተ ነው በአዲስ እንዲወጡ የተደረገው? የቅጣት ደረጃቸው ቁጥጥር፣ ከዚህ በፊት ከነበረው ለየት ያለ ነገር አላቸው እንደ ምንድን ነው ሁለቱ ደንቦች? አሁን የመጀመሪያው ደንብ ቁጥር የወጣው ደንብ 167 ህዝባር 2016 ነው። እነኚህ ደንቦች መሰረት አድርገው የወጡት ከተማችን ትላንት በነበረ ቦታ አይደለም። ከተማችን በፍጥነት እያደገች ነው ያለችው፣ በፍጥነት ውብ እየሆነች ነው የምትለው፣ በፍጥነት ጠዋት የወጣንበትን መንገድ ማታ ስንመለስ ተቀይሮ ነው የምታገኘው። ስለዚህ የእነኝህን የከተማን ደህነት፣ የከተማን ውበት፣ የከተማን የደንብ ጥሰት የሚመጥን ጥናት ተጠንቶ ነው ይሄ ደንብ የወጣ። በተለይ ደረቅ ቆሻሻን መነሻ ያደርጋል ደረቅ ቆሻሻ መነሻ ያደረገበት ምክንያት ምንድን ነው? ከሌላ ከከተማ ውጪ አምጥቶ ከተማ ላይ ይመጣል ሁኔታዎች ይታያሉ። እነኚህ ከከተማ ውጪ አምጥቶ ወደ ከተማ ስጥሉ ግለሰብ ከሆነ የ ሃምሳ ሺህ ብር ቅጣት ተቀጥቶ ያ የጣልበት ቦታ ላይ እንዲያጸዳ ይደረጋል። ይሄ ደንብ ነው ማለት ነው። ድርጅት ከሆነ ደግሞ መቶ ሺህ ተቀጥቶ ጉዳዩን እንዲያጸዳ ይሆናል። እነኚህ ደንቦች ዋናው ትኩረታቸው አረንጓዴ ልማት ኮሪደር እየሆነ ያለውን እንድንጠብቅ የለሙ የኮሪደር ቦታዎችን መጠበቅ በምንችልበት ሁኔታ ተመጥኖ የወጡበት ተረፈ ምርቶች መንገድ እንዳይዘጉ ተመጥኖ የወጡ ደንቦች ናቸው። ደንብ 167 ማለት ነው። በዚህ ጋር ምን ሰራቸው የምትለኝ ከሆነ ወደ እዚያኛው ከማለፋችን በፊት አንደኛ የመልካም አስተዳደር ችግር ብለን ስንለይ የነበረ ባለቤት የሌላቸው ጠጠሮች፣ ድንጋዎች መንገድ ይዘጉ የነበሩትን እነኚ ለነኚ ምላሽ ሰጥቷል። ደንብ 167 እንዴት ነው ምላሽ የሰጠ? ባለቤቱ ይፈለጋል፣ ይመጣል፣ ግንዛቤ ሰጥቷል። በተባለ ጊዜ ካለነሳ በአዋጁ ግለሰብ ከሆነ ጠጠር ከደፋ 25 ሺህ ብር፣ ተረፈ ምርት ማለት ነው። ተረፈ ምርት ፌሮ ሊሆን ይችላል፣ ጠጠር ሊሆን ይችላል፣ አፈርም ሊሆን ይችላል። 25 ሺህ ብር ይቀጣል፣ መንገዱ ክፍት ይሆናል ማለት ነው። ሌላም እንደፈለገ፣ በፊት የተሰሩ ኮሪደር ላይ ወይ ደግሞ የለማ ሳር ላይ ሰው ይወጣል ሳር ላይ ሰው ከወጣ አንድ ሰው ሳር ማለት ሰው በኢኮኖሚ በትልቅ ኢኮኖሚ ከሌላ ቦታ መጥቶ እዚህ ከተማውም ለማስዋብ የሚተከል ሳር ነው። ይሄ ሳር ሁሉም ዜጋ መጠበቅ እንዳለበት ግንዛቤ ሰጥተናል፣ በሚዲያም፣ በሶሻል ሚዲያም በኛ በግንዛቤ ሰጪ አካላትም ማለት ነው። ይሄን የሰጠነው ግንዛቤ አልፎ የሚቆሙ አሉ፣ 20 ብር የሚቀጣል ህዝብም ግንዛቤ የወሰደበት ሁኔታዎች አሉ ማለት ነው ከዛ ውጪ መኪና። በችላባይነት መኪና ሲነዱ በኮሪደር ልማት የለሙ መንገዶች ላይ የወጡ መኪናዎች አሉ። እነኚህ የሚወጡ መኪናዎችን የመቅጣት ስራዎችን ከ50 ሺህ እስከ 300 ሺህ፣ ያ ለኮሪደር የዋለውን የፖል ማብራት ሊሆን ይችላል፣ ወይም ለኮሪደሩ ውበት የተቀመጠ ብረት ሊሆን ይችላል ወይ፣ ሳርም ሊሆን ይችላል። ይሄን ቀጥተናል። ሁለተኛው ደንብ መቶ ሰማንያ ነው። ከወንዝ ጤንነት ለመጠበቅ ታስቦ የወጣ ደንብ ይመስለኛል። ከእሱ ጋርም የተወሰነ ነገር ቅርብ ጊዜ የወጣ ደንብ ቢሆንም ትልቅ ግንዛቤ ይኖራል ብዬ አስባለሁ። እሱ ላይም የተወሰነ ነገር ብናነሳ፣ አላማው ምንድን ነው? ይሄ ደንብ ለምን ወጣ የምንለውን ዋነኛው የወንዞች ዳርቻን የወንዝን ብክለትን ለመከላከል ወንዞች ንጹህ እንዲሆኑ የወንዞች ደህንነት እንዲጠበቁ የወጣ ደንብ ነው። በተለይ በከተማው ውስጥ የሚገኙ የወንዞች ዳርቻ አሁን እና ገባሮች ከተለያዩ ቦታ ይመጣሉ። እነኚህ የሚመጡ ወንዞችን ህዝባችን በተለምዶ እንደ ቆሻሻ መጣያ ቆሻሻ የሚጥሉበት አድርጎ የሚያዩ አሉ። ፋብሪካዎች የራሳቸውን ቆሻሻ ኬሚካል ያላቸውን ንጹህ ያልሆነው ወደዛ ይጨምራሉ ዛሬ ያለንበት ከተማችን ዛሬ ያለንበት ትላንት የነበረበት ቦታ አይደለም ያው የትላንት ቦታ አዲስ አበባ ነው ያለነው እንጂ ዛሬ አዲስ አበባ እንደ ትላንቱ አይደለች ተለውጣለች በጣም ተሻሽላለች ካደጉ ከተሞች ጋር እኩል የመምጣት ሁኔታዎች አሉ ስለዚህ ይሄን የወንዝ ብክለትን ለመከላከል የወጡ እንትኖች ናቸው ለምሳሌ እዚህም አንዳንድ ኢንዱስትሪዎች ትላልቅ ሰፋፊ ኢንዱስትሪዎች አሉ እነዚህ ኢንዱስትሪዎችም ወደ ወንዝ ጋር የሚያገናኙ አሉ ያለመጣሪያ አሁንም የሚያገናኙ ፋብሪካዎችን የመቅጣት ሁኔታዎች አሉ እዚህ ላይ ምንድን ነው የሚነሳው የግንዛቤ ጉዳይ ሰው ዘንድ ቅሬታ እየፈጠረ ነው አዳዲስ ጉዳዮች አሉ ከዚህ በፊት የማያስቀጡ ከዚህ በፊት በልምድ ዝም ብሎ ሰው መንገድ ዳር ይሸናል ሳርም ረግጦ ያልፋል መኪናም መንገድ ዳር አቁሞ ሰው ያሳጥባል ከዚህ በፊት ትክክል ባይሆንም የተለመዱ ነገሮች አሉ። ከዚህ ጋር ተያይዘው ቅጣቱን የቀደመው ግንዛቤው ነው የቀደመው የሚል ጥያቄ እየተነሳ ነው። እና እዚህ ላይ እርስዎ መስሪያ ቤት ምን እየሰራ ነው? ከዚህ ጥያቄ አንጻር ስ ምንድ ነው እርስዎ፣ አንድ አዋጅ ሲወጣ አዋጅ መውጣቱን የከተማ አስተዳደር በተለያየ መንገድ ያውጃል። በጋዜጣ አውጀዋል፣ በራሱ ሚዲያ አውጀዋል ስራውን ለሚፈጽመው ፈጻሚ አመራር ስልጠና ሰጥቷል፣ ኦሪየንቴሽን ሰጥቷል። ከዛም አልፎ ደግሞ ተጠቃሚ የሆኑ ለዚህ ጉዳይ ተጋላጭ የሆኑትን ተጋላጭ የሆኑትን ባለሀብቶች፣ ድርጅቶች በተለይ በመቶ ሰማንያ ላይ ማለት ነው ባለሀብቶች፣ ድርጅቶችን በከተማ ደረጃም በክፍለ ከተማ ደረጃም ግንዛቤ ተሰጥቷል። ይቀጥላል። አሁንም ግንዛቤው እየቀጠለ ነው። በሶሻል ሚዲያ ተሰጥቷል። በአካል በመድረክ ሰጥተናል። በስልጠና ሰጥተናል። በቤት ለቤት ስልጠና ደግሞ የእኛ ልጆችና የአካባቢ ጠበቃ ሰራተኞችን በጋራ በመሆን እየተሰጠ ነው። በአካልም ተገኝቶ አስተካክል፣ ይህን ያስቀጣል እየተባለ ያልፋል። መጀመሪያ ሳይነገረው አይቀጣም። አይቀጣም የለም። ይህን እንዲያነሳ እንዲያስተካክል ምንድነው? ምርጫ የሚያደርጉት ፋብሪካ ከሚዘጋና ያን ከሚያስተካክል እየሰራ እየተቀጣ ማስተካከል የሚመርጥ ይመስላል ሰው። ስታዩ ተነግሮት ነው ማለት ነው ሳይነገረው የሚቀጣ ሰው የለም ይቀጥላል ስልጠናው ግንዛቤም ይቀጥላል ሆኖ ሲገኝ ደግሞ ቅጣቱም ይቀጥላል ማለት ነው ሌላው የሚነሳው የእርሶ መስሪያ ቤት የኦፊሰሮቻችሁ የስነ ምግባር እና አንዳንድ ቦታ ላይ ደግሞ ከብልሽት ጋር ተያይዞ የሚነሱ ነገሮች አሉ ይሄ ሁሉ ሰው ንጹህና ብፁ ነው ባይባልም በጥቅሉ ግን እርሶ ጋር የሚመጣ ቅሬታ አለ ወይ የስነ ምግባርን ጉዳይ ምንድን ነው የምትከታተሉት የምለውን ነገር ብናነሳ፣ ምናልባት በድሮ ሌሎች ሰዎች በድሮ የሚያስቡት ሊኖሩ ይችላሉ። ደንብ ተቋም አሁን ላይ በተለይ 2015 ላይ ስልጠና ስናስገባቸው አዲሶችን አዲስ ምልምል አስገብተናል። ዲግሪና ከዲግሪ በላይ ነው። አሁንም ምልመላውን እየቀጠልን ነው። ተቋሙ እራሱን ሪፎርም አድርጓል። ተቋሙ እራሱን ሪፎርም ያደረገ ምንድን ነው? ሌብነትን ቀይ መስመር ነው የጠቅላይ ሚኒስትር ያስቀመጠው ራዕይ ይዘን መሄዳ ስላለብን። የመልካም አገልግሎት አስተዳደር አገልግሎት አሰጣጥን ለሕዝባችን በሚገባ መስጠት እንዳለብን። ስምሪት ቦታ ላይ ከስምሪት በሰዓት ቶሎ ማይደርስ ይኖራል፣ ቶሎ ማይገባ ይኖራል። እነኚህን እርምጃ በመውሰድ በመገምገም ስልጠና በመስጠት ያስተካከልንበት ሁኔታዎች አሉ ማለት ነው። ለምሳሌ ሰው የሆነ ሰው ኦፊሰር በደለኝ ካለ ያለ አግባብ ህግ ከሚፈቅደው አግባብ ውጭ ከስነ ምግባር ውጭ ያናግሮኛል አዋክቦኛል፣ ሌላም ነገር ጥቅም ጠይቆኛል ካለ በምን አይነት መልኩ ነው የእርሶን ጽህፈት ቤት የሚያገኘው? እንዴት ነው ያንን አቅርቦ ለእናንተ ተጠያቂ ማድረግ የሚችለው? አስራ ሶስቱም ወረዳ ላይ የእኛ ተቋም አለ፣ ጽህፈት ቤት አለ። ክፍለ ከተማ የማይመጣ ወረዳ ላይ የሚፈጸሙ በደሎች ካሉ ወረዳ ላይ ቅሬታውን ያቀርባል። ከዛ ካልተፈታ ቀጥታ እዚህ ይመጣል። ከኛም አልፎ የክብለ ከተማ ቅሬታ ጋም ይመጣል ተቋም ይሄዳል። አጭር መንገድ ግን ህዝቡ አሁን ለምዷል። ችግር ካለ 995 የነፃ መስመር የደንብ ጥሰቶች ጥቆማ የምሰጥበት የባለስልጣኑ ተቋም ነው። እዛም ይሰጣል ማለት ነው። በአካልም ቀርቦ ይሰጣል። እንደ ችግር ግን የሚነሱ ምንድን ናቸው? ለምሳሌ መሬት ላይ ኦቨርላፕ ይሆናል እንደ ቅሬታ አሁን የሚያመጡት አንድ መሬት ይሄም ግንባታ ካርታ አለው፣ ይሄም ካርታ አለው። ይሄም ግንባታ ፍቃድ አለው፣ ይሄም ግንባታ ፍቃድ አለው። መሬቱ አንድ ነው። ያ ስመጣ ሁለቱንም እናስቆማለን። የሚመለከተው አካል ጋር ጨርሶ ስመጣ ይሰራል ማለት ነው። ይሄን እንደ ቅሬታ የሚያቀርቡ አንዳንዶቹ ይኖራሉ። ግንባታ ፍቃድ እያለን ደንብ ማስከበር ለምን ያስቆመናል የሚለው ነኚህ፣ የመልካም ሰው እንዳይጣላበት ይሄ ነገር እንዴት ኦቨርላፕ ሊሆን ይችላል የሚለውን በሰነድም በሌለም እንድጣራ ነኚህ የምናደርግበት ሁኔታዎች ይኖራሉ። ከዚህም አልፎ ደግሞ በትላልቅ ተቋም ላይ የሚገነቡ ግንባታዎች ግለሰቦች፣ አርሶአደሮች እኔ ነው ከአሳል ተከፍልልኝ የሚሉ ይመጣሉ። ነኚህን የሚመለከታቸው አካል መመለስ እንደሚችሉ ይህን እናደርጋለን። በተለይ ደግሞ መሬት ባንክ መሬት ባንክ እኛን የምንጠብቀው መሬት ባንክ የገባ ላይ አሰራሩን ጠብቆ ወጪ ሳያደርግ ለግንባታ ያመጣል። ይህን አሰራሩን ጠብቀ ካላመጣ እየጠበቅን ስለሆነ ይህን አውጣ እንለዋለን። ይህን እንደ ቅሬታ ሲያመጣ ይህን የግንዛቤ ስራ እንሰጣለን። ጥያቄዎች እነዚህ ናቸው። እርስዎ ግን እኔ ያለነሳውትም ካለም እንደ ማጠቃለያ መልእክትን ማስተላለፍ ከፈለጉ፣ ድል ስጧት። እኔ ያለኝ መልእክት እንደ ንፋስ ስልክ ላፍቶ ክፍለ ከተማ አሁን ላይ ባለን ቁመና መሰረት እንደኛ መሬት ወረዳን ለመከላከል ተቋም ብቻውን አይችልም። ህብረተሰቡ ሊያግዘን ይችላል፣ ይገባል። ጥቆማ መስጠት አለበት። ጥቆማ የሚሰጡበት አሁኑ መንገድ ነው። ከዚህም አልፎ ደግሞ የተበደለ ሰው እንኳን ቢኖር እኛ ያልደረስንበት ካለ ተቋማችን ምንጊዜም ክፍት መሆኑን ማወቅ አለበት። ከዚህም አልፎ ደግሞ ህገወጥ ንግድ ህገወጥ ንግድ ማለት ራሱ እራሱ ትርጉም አለው። ህጋዊ ነጋዴ ላይ ተጽዕኖ በመፍጠር በህገወጥ መንገድ ለመክበር የሚሄዱ ምርታቸውን የሚያሸሽጉ እነኝህን ተባባሪ ሆኖ የደንብ ጥሰትን ከከተማ ውስጥ እንድንከላከል። ከዚህም አልፎ ደግሞ አሁን በወጡ አዋጆች ላይም ጥሩ ስራ እየሰራን ስለሆነ ይህም መቀጠል አለበት። በአጠቃላይ ግን ለስኬታችን የላፍቶ ክፍለ ከተማ ዋና ኮር አመራሮች፣ ጠቅላላ የክፍለ ከተማችን አመራሮች የሁሉም የወረዳ አመራሮች እና መላ ኦፊሰሮቻችን ሳላመሰግን አላልፍም። ይህንን መቀጠል አለብን፣ እንበርታ እያልኩኝ የጸጥታና የፖሊስ አባሎቻችን ደግሞ ከልብ አመሰግናለሁ። የደንብ ጥሰቱን በጋራ እንከላከል፣ ከተማችንን የጸዳች ከተማ፣ ምቹ የምትሆን ከተማ በጋራ እናድርግ የሚለውን ሀሳብ አለኝ ማለት ነው። የዛሬ ላፍቶ እንግዳ ፕሮግራማችን ይሄን ይመስላል። እንግዳችን ሆኖ ከእኛ ጋር ቆይታ ያደረጉ መቶ አለቃ ቦጋለ አለሙ በጣም አመሰግናለሁ። መቶ አለቃ በጣም አመሰግናለሁ። እኔም በጣም አመሰግናለሁ።